እና ዛሬ መጣሁ ብላለች። እንግዲህ አስለቅሳታለሁ ፕራንክ ላደርጋት ነው።

ግን እኔ ሁል ጊዜ ስታጠበም እንደዚ ጣላ አድርጌ ነው ስጨርስ ነው።